የዓለም ዋንጫ የማጣሪያ ጨዋታዎች ላይ ትኩረት እናድርግ። እሺ የዓለም ዋንጫ የማጣሪያ ጨዋታዎች ትናንትና ምሽት ሲደረጉ ነበረ። ቅድም አድማጫችን እንዳለውም የተገመቱም ያልተገመቱም ውጤቶች እየተስተናገዱበት ነው። ለማንኛውም ትላንትና ከተደረጉት ጨዋታዎች መካከል ሲጠበቁ የነበሩ ጨዋታዎችም ያሉበት ነው። አንደኛ የእንግሊዝና የሰርቢያ ጨዋታ ከተጠበቁት ጨዋታዎች መካከል የሚጠቀስ ነው የነበረው። ሁለት ለዜሮ በሆነ ውጤት የእንግሊዝ ብሔራዊ ቡድን ይህንን ጨዋታ አሸንፏል። እስካሁን ድረስ ያደረጋቸውን ጨዋታዎችም በዚህ በዓለም ዋንጫ ማጣሪያ እያሸነፈ ነው የቀጠለው። ለእንግሊዝ ብሔራዊ ቡድን በ28ኛው ደቂቃ ላይ ቡካዮ ሳካ እንደዚሁም ደግሞ በዘጠናኛው ደቂቃ ላይ ኢዜ ያስቆጠሯቸው ጎሎች ናቸው አሸናፊ ያደረጉት። ስለዚህ የአርሰናል የእንግሊዝ ብሔራዊ ቡድን አለኝታአለኝታ አሪፍ ነው። ደግሞ በጣም ደግሞ የሚገርም ጎል ነው ደግሞ ኢዜ ያገባው የኢዜም ያምራል የሳካም ያምራል ግን የኢዜ ደግሞ ወዲያው ከፎደን የተሻገረለትን ኳስ ምንም እግሩ ላይ አላቆየም ወዲያው ነው ወደ ጎል የላካትና ሚያምር ጎል ነው የነበረው እና የእንግሊዝ ብሔራዊ ቡድን በዛ መንገድ አሸንፏል። ኖርዌይ እና ኢስቶኒያ ባደረጉት ጨዋታ አራት ለአንድ በሆነ ውጤት የኖርዌይ ብሔራዊ ቡድን አሸንፏል። እዚህ ጨዋታ ላይ ኦርሊንግ ሃላንድ ሁለት ጎሎችን አስቆጥሯል። በሀምሳ ስድስተኛው ና በስልሳ ሁለተኛው ደቂቃ ላይ ያስቆጠሯቸው ጎሎች ናቸው። ከዛ በፊት ደግሞ በሀምሳ ና በሀምሳ ሁለተኛው ደቂቃ ላይ ስሮዝ የተባለው እንደዚሁ የኖርዌይ ብሔራዊ ቡድን ተጫዋችም ጎል አስቆጥሯል ና ኤርሊንግ ሃላንድ ከጨዋታው በኋላ በጣም ብዙ በርገሮችን ገዝቶ እንደገና ለቡድን ጓደኞቹም ሲያደርስ እንደነበር አይተናል። ፎቶግራፎች እንደዚህ እየወጡ ነበረ እና አሁን ያዝ እናርገውና በዚሁ በበርገሩ መነሻነት የሃላንድ የዩትዩብ ቻናል ላይ ስለ እሱ ሕይወት ስለ እሱ ተሞክሮዎች፣ ስለ እሱ ልምዶች የእውነት ለመናገር ሲያዩት በጣም የሚደንቅ በጣም የሚገርም ልማድ ያለው ሰው ነው። አርሊንግ ብራውት ሃላንድ ሆኖ ያገኘውት ዘንድሮ በብሔራዊ ቡድንም በክለብም፣ በክለብ ሲሆን ደግሞ በተለያዩ የውድድር አይነቶች በጣም ውጤታማ ከሚባሉት ተጫዋቾች መካከል አንደኛው ነው። በኋላ ላይ ስንሽ ስለ ሁጎ ኢኪቴኬም ልናወራ እንችላለን። ሁጎ ኢኪቴኬም ትናንትና ለፈረንሳይ ብሔራዊ ቡድን ጎል አስቆጥሯል። እንቅስቃሴ በጣም በጣም ከሚያስደስቱኝ ተጫዋቾች መካከል አንዱ ሁጎ ኢኪቴኬ እየሆነ ነው። እውነት ለመናገር በጣም ጥሩ ተጫዋች ነው እና የሃላንድን በዩቲውብ ቻናል ላይ የሚገልጣቸውን የራሱን እውነቶች አስገራሚ ብለሽ ልትጨምሪባቸው ትችያለሽ እነዚህን አስገራሚ እውነቶች እስኪ በተወሰነ ደረጃ እናንሳ ለእኛ ሀገር ብዙ ላይገርመን የሚችል ፈረንጆቹ ግን ገረመን ብለው የጻፉት ትልልቆቹ ሚዲያዎችም ጭምር ጥሬ ወተት ይጠጣል ነው ጥሬ ወተት መጠጣት ኖርማል ነው እኛ ጋር አለም እዛ ግን በሱቅም ደረጃ እንዳይሸጥ ይከለከላል ፓስቸራይዝድ መሆን አለበት በሂደት ውስጥ ማለፍ መቻል አለበት። እሱ ካለፈ በኋላ ነው በሱቅ በሱፐር ማርኬት የሚሸጠው ጥሬ ወተት። ስለዚህ ፓስቸራይዝድ ያልሆነውን ግን ከፋርም ሄደች ግን መግዛት ደግሞ ማንም አይከለክልሽም ከገበሬው። ስለዚህ ሀላንድ ይህንን ከገበሬው ሄዶ የሚገዛውን ወተት የመጠጣት ልማድ አለው። አንድ ከዚህ በፊት ሀላንድ የነገረ ነገር ደግሞ አለ። እነዚህ የበሬ ኦርጋኖችን የመመገብ ልምዱ ጥሩ እንደሆነ ኩላሊት ሊበላ ይችላል፣ ጉበት ሊበላ ይችላል፣ ልብ ሊበላ ይችላል። እነዚህ አመጋገቦች እንደረዱት የሚያምን ሰው ነው። ይሄ ማለት ከብዙዎቻችን ወጣ ያለ ነገር አለው ብለው ያምናሉ። አሁንም ይሄ ለእኛ ሀገር ብዙ ላይ ደንቀን ይችላል። አደለም፣ በሬ ሲታረድ ቅርጫ ሲጣል ከቦ ኩላሊቱንማ መብላት ወጋደል እንደምንድን ነው? ምን ጉበት ተከትፎ ደግሞ ማይልድ ሞደሬት ወይም ደግሞ ሲቪር አኒሚ ያላለባቸው ሰዎች ደግሞ ይመክራሉ። ደም ማነስ አለብን ለሚሉ ሰዎች ደግሞ ያንን አድርገው ይበላሉ። ዱለት ሲሰራ ጉበቱ ይገባል። ምንም ለእኛ ላይገርመን ይችላል። አሁንም እነሱ ደግሞ ይሄ ይገርማቸዋል። ግን እኛንም ጭምር ሊያስገርሙ የሚችሉ የዩቲዩብ ቻናሉ ላይ ያጋራቸው የራሱ እውነቶች አሉት ሃላንድ እነዚህን ነገሮች እስኪ እናንሳ ብዬ ነው እኔም በጣም ወድጁ አለው የዩቲዩብ ቻናሉ ላይ ያስቀመጣቸው ሁለት ቪዲዮዎች ናቸው ያስቀመጠው እና በጣም ወድጄዋለሁ። ሀላንድንም ቀለል ያለ ሰው ነው እዛ ላይ የምትረዳው። እንግዲህ ያው የዩቲዩብ ቻናሉ ላይ ያየነውን ነው እንጂ በግል አውርተን ምናምን አይደለም። ግን ስታይ ደግሞ የምትረዳው ነገር አለ። ህይወትን በምን አይነት መንገድ ነው እያስኬደ የሚገኘው የሚለውን ለመረዳት በደንብ አድርጎ ያስችላል እና ሌላ ደግሞ የሆነ ቅርብ እንድትሆነ አይነት ስሜት ይሰማሃል። ሃላንድ እንዴት ነው የሚኖረው የሚለውን በተመለከተ እንድናውቅ አድርጎናል። አንዱም የዩቲዩብ ቻናሉ አላማ እሱ ነው። አዎ አላማው እሱ ነው። በጣም አታሽመንት አለው፣ እውነት ለመናገር አለው። ሰውየውን የበለጠ እያወቅሹ እያወቅሹ የቤተኛ ስሜት በቃ አይነት ስሜት ይፈጥራል። ልክ ነው። እና ኑሮ ግን በጣም ይገርማል በጣም ነው የሚገርመው። ማለት ኑሮ ስል ራሱን የሚጠብቅበት መንገድ ሃላንድ አስፈሪ ነው አይደል? ሜዳ ላይ ስናየው በጣም ፈጣን ነው፣ በጣም ቀልጣፋ ነው፣ በጣም ግዙፍ ነው፣ ጉልበተኛም ነው። ግን ይሄ ዝም ብሎ ደግሞ የመጣ አይደለም። ስለፈለገ ያመጣው ብቻ አይደለም። ይፈልጋል፣ ያንን ፍላጎቱን ደግሞ በስራ ስላገዘው የተሳካለት ነው። ያንን በደንብ እንረዳለን። የሚኖረው ያው ከባለቤቱ ጋር ነው። እሷም ትናገራለች። እንደውም ቀደም ብለው ነው የተዋወቁትና በፊት የእሱን ጓደኛ ነበር የፈለገችው። ፍላጎቷ የእርሊንግ ሃላንድን ጓደኛ ነው። አዎ ፍላጎቷ እንደዛ ነበር። ትንሽ መቀራረቡ የነበረው ከዛ በኋላ ግን፣ በዛ የጓደኞች መቀራረብ ሂደት ውስጥ ወደ ኤርሊንግ ሃላንድ የበለጠ እንዳመዘነች ትናገራለች። በጣም ጎበዝ እግር ኳስ ተጫዋች ነው የነበረችው ይላል እሱ ራሱ። በጣም ሚገርም ችሎታ ነው የነበራት ብሎ እሱም ይናገራል። እና ይሄ ደሌ ምንድን ነው የቀን በቀን ውሎውን ነው የሚያሳየው። በመጀመሪያው ቪዲዮ ላይ ጠዋት ተነስቶ ምን እንደሚያደርግ፣ ቡናውን ራሱ እንዴት አዘጋጅቶ እንደሚጠጣ እና እዛ ላይ ነው እንደም ይሄ ሮሚልክ የሚለውም ነገር የሚመጣው እና በጣም በቃ እንዳልከው ብዙ ሰዎች እንዴት ብለው ጥያቄ የፈጠሩበት ነው፣ እና ቢጠቅም ነው ብለውም ደግሞ ያንን ለማድረግ አዎ ፍላጎት ያላቸው ሰዎችም አሉ። እዛ ቡናውን ያዘጋጃል ራሱ ተነስቶ እና እንቁላሉን ይሰራል። በቃ ይሄ የኖርማል ህይወት የለም እኛም ሌሎች ሰዎች የሚኖሩት ጠዋት ቁርስ እንዴት ያዘጋጃሉ የሚለው እና ለእኔ ምግብ ማዘጋጀት በጣም ቀላል ነገር ነው ብሎ ይናገራል ምክንያቱም ገና በአስራ ስድስት አመት አካባቢ ነው ብቻዬን መኖር የጀመርኩት ስለዚህ የራሴን ነገሮች ራሴ ማድረግ ግዴታ የነበረ ምግብ ማብሰል ምኖርበትን ቤት ማጽዳት ላውንደሪ ማድረግ እነዚህ እነዚህ ነገሮች በቃ የሆነ ሰው ራሱን ቴኬር የሚያደርግበትን ነገር በሙሉ እያደረግኩ ነው ያለፍኩት፣ ና በቀላሉ ነው ምግብ ማበስለው ና አሪፍ ነገር ነው ደግሞ መሰራው ምናም ብሎ ይናገራል። ከዛ ቡናውን ከጠጣ ቁርሱን ከበላ በኋላ ወደ ማሳጅ ደግሞ ያደርጋል። እዛው ቤቱ ላይ ሰራተኛ አለው የማሳጅ ሰራተኛ ባለሙያ አለው እና ጣሊያናዊ ነው እሱ እሱ መጥቶ ከእርሊንግ ሃላንድ ጋር የሚያሳልፈውንም ጊዜ እዛ ቪዲዮ ላይ ያስቀምጣል። እና እሱ የሚናገረው ነገር የእርሊንግ ሃላንድ እንዲህ ባለው መንገድ መቀጠል ከፈለገ እንዲህ ባለው መንገድ ቅልጥፍናውን ይዞ መጓዝ ከፈለገ የሕይወት መንገዱና ይሄ የሩቲኑ መቀየር የለበትም። በቃ ዝም ብሎ አይደለም ብሎ በጣም ነው። ዝም ብሎ አይደለም የምታዩት የሜዳ ላይ ቅልጥፍና እና በጣም ፍሌክሰብል ነው ደግሞ አንዳንድ ጊዜ እንዴት እንደዚህ አደረገ ምናምን ትላለ። ከዛ ግዝፈት ማጠብቀው ነገር ነው እና እንደውም በአሁኑ በሳምንቱ መጨረሻ ላይ ጎል ሲያገባ ኮ አንድ ፎቶግራፍ በጣም ፖፕላር ሆኖ ነበር። እግሩን አንስቶ ይሄ የማዕዘን ምቱ ላይ የሚቆመውን ቋሚ የ እዛ ላይ ያደረገበት መንገድ በጣም ሶሻል ሚዲያም ላይ ሰዎችም ሲቀባበሉት እንደነበር አይቻሉ። ለማንኛውም እንደዛ ያደርጋል። ረጅም ሰዓት ነው ማሳጅ የሚያደርገው። ከዛ በኋላ ደግሞ በማንቸስተር ከተማ እንደ ልብ ፀሐይ የሚገኝበት አጋጣሚ ትንሽ ነው። እኔ ገረመኝ። ይኸኛው ነው አዎ። እና ያንን ደግሞ ሰውነቱ ከፀሐይ ብርሃን የሚያገኘውን የቫይታሚን ዲ ማግኘት አለበት ግዴታ ነው። ስለዚህ ያንን ያ ደግሞ ማንቸስተር ከተማ ደግሞ ለአድማጮቻችንም ግልጽ ለማድረግ አብዛኛውን በአመት ውስጥ አብዛኛውን ወር ዝናብ ነው ዝናብ ቀዝቃዛ ነው። ቀዝቃዛ ነው የፀሐይ ብርሃን ሲወጣ ብርቅ የሚሆንበት ከተማ ነው። እንደዛ አይነት ነገር ነው። አሁን እንደሁም አንዳንድ ቦታዎች ላይ የቫይታሚን ዲ ሰፕሊመንት ይወስዳሉ አይደለ? ምክንያቱም ከፀሐይ የሚገኘው ነገር ስለሌለ ሰዎች ቫይታሚን ዲ ደግሞ ያስፈልገናል። ያንን ለማድረግ እንደዛ ይጠቀማሉ። እሱ ግን የኤልኢዲ ላይት የሚመስል ነገር አለው ጀርባ እዛ ቦታው ላይ ያንን መብራቱ ይበራና ከዛ ሰውነቱ ከፀሐይ ብርሃን ማግኘት የሚችለውን የቫይታሚን ዲ ቫይታሚን መጠን ከዛ ይወስዳል ማለት ነው። እና በጣም ነው የገረመኝ በቃ በምን ያክል መንገድ ራሳቸውን እንደሚጠብቁ እና ውጤታማነት ለካ ዝም ብሎ የሚመጣ ነገር አለ። አንዳንድ ጊዜ ተፈጥሮ ይኖራል፣ ከተፈጥሮ የምታገኘው ነገር ግን ደግሞ ያንን በተለየ መንገድ መጠበቅ አለብን። አሁን ሌሎች ተጫዋቾች ይህንን ያደርጋሉ አላቅም ግን የእርሊንግ ሀላንድን ስናይ ግን ለእኔ እንግዳ ነገር ከፈጠሩብኝ ነገር መካከል አንደኛው ይሄ ነው እና ያንን የቫይታሚን ዲ ሰውነቱ የሚፈልገውን ያደርጋል፣ ማሳጁን ይሰራል፣ ከዛ በኋላ ነው። ወደ ማንቸስተር ሲቲ ደግሞ የልምምድ ሜዳ የሚሄደው። አዎ ምንድን ነው መሰለሽ፣ አሁን የሀላንድ እንደዚህ ሲነሳ አንድ የኮሚትመንት ሌቭሉን በደንብ አድርጎ ያሳያል። አደለም ለራሱ ለጉብዝናው መቀጠል በጣም በጣም በጣም ይረዱኛል የሚላቸውን ነገሮች በሙሉ ነው የሚያደርገው፣ በሙሉ ነው የሚያደርገው። እንግዲህ አመጋገቡም ለሱ ያመነበትና ይሻላል ያለው ማሳጅ በጣም ብዙ ስፖርተኞች አሏቸው ሩጫ ላይ ያሉም እንደዚሁም ደግሞ በእግር ኳስም ላይ ያሉ። ይሄ ጡንቻዎቻቸውን ለነገ ግዴታ ቶሎ ማዘጋጃ መንገድ ነው እና እሱ እሱ አይነት ነገር በጣም የተለመደ ነገር ሊመስል ይችላል ግን ግርም የሚለው ከፀሐይ ብርሃን የሚጎድለውን ነገር ከኪንን ይልቅ በዚህኛው መንገድ ደግሞ ይፈልገዋለ። አሁን ግን አንዳንዴ አሁን እኛ ጋር እንደ ፋሽን የበሽታን ፋሽን ካለ አላውቅም፣ ግን ቫይታሚን ዲ ዋና ችግር ሆኖ ቁጭ ያለው አንዱ እሱ ነው። እንዲሚያሳርር ፀሐይ እያለ እያለም ቫይታሚን ዲ ማይልሽ ሐኪም የለም። ቫይታሚን ዲ በሳምንት አንድ የሚወሰድ መድኃኒት አለ እሱን የማይወስድ የለ። እንኳን እዛ ልልሽ ፈልጌ ነው እና በቃ ሰውነት ያንን ነገር እንዲያገኝ ነው እና ስፖርተኞች እንደነዚህ ያሉ የውጤት ደረጃ ላይ ለመገኘት እናም ውጤታማ ሲሆኑ ከመኩራራት ይልቅ ውጤታማነታቸውን ለማስቀጠል የሚሄዱበትን ርቀት ማወቅ ለሁሉም ስፖርተኛ ይረዳል ነው ይረዳል ነው። አሁን ይሄ ግሎባሊ በጣም ከፍተኛ አቅም ደረጃ ላይ ይገኛሉ። ከምታያቸው እግር ኳስ ተጫዋቾች መካከል አንደኛው ነው ሃላንድ። እንደዛም ሆኖ ግን መቀጠል አለበት ማደግ አለበት ለምንድን ነው ይሄ የሚሆነው ስትይ የልጁን ዲስፕሊን መሆን የልጁን ቁርጠኝነት ምናምን ነው የሚያሳየው ግን አዘሴም ታይም ደግሞ በትንሽ መዘናጋት በጣም ብዙ ሊበልጡት የተዘጋጁ ተጫዋቾች ደግሞ አሉ አድልም የለም ባሻል የምር ነው ኮምፒት የምታረጊው ኮምፒት የምታደርጊው ለመጠላለፍ ሳይሆን ኮምፒት የምታደርጊው ለመበላለጥ ከሀላንድ መብለጥ ከሀላንድ ተችሎ መገኘት የሚፈልግ ፈረንሳዊ አለ፣ የሚፈልግ እንግሊዛዊ አለ፣ የሚፈልግ ብራዚላዊ አርጀንቲና ያለ። ምክንያቱም አዛይ እንደውጠየ ምን ይፈልጋሉ? የባሎንዶር ኢንዲቪዥዋል የሆነውን ነገራቸውን ይፈልጋሉ። የእግር ኳስ ተጫዋችነት ዘመናቸው ከማለፉ በፊት ትልልቅ የሚባሉ ክብሮችን አሸንፈው ማጠናቀቅ ይፈልጋሉ። ይሄ ደግሞ ኖርማል ምን ጤነኛ ምኞት ነው፣ ልክ ነው። ስለዚህ እንዲህ እንዲህ ያለውን ነገር አንድ ድሉን አገኘው ማለት ዘላለም ነው ቋሚ ነው፣ ማለት ብሎ በተለይ ደግሞ እግር ኳስ ላይ ሲሆን እንደሁም ብዙ ሰዎች የሚናገሩት ነገር እግር ኳስ ሁለት አታውቅም እኮ ነው የሚባለው። እስከ ሰጠህ ድረስ ነው ዴሊቨር እስካደረጉ ድረስ ነው ተጫዋቾች ሜዳ ላይ በየሳምንቱ ልናያቸው የምንችለው እንጂ፣ ሲያጎድሉ እነሱን የመጠቀም ነገር ይቀራል አብሮ ይቀራል ብቻ ሳይሆን ከክለቡ እንዲወጡ ይወተወታሉ፣ እንዲገቡ እንደተወተወቱት ሁሉ ምናምን። ብዙ ነገሮች ብዙ ነገር አለ። ግን አሁን ለምሳሌ ሞፋራህን ደግሞ ብትወስድ እንደነ ኪፕቾጊ አይነት ደግሞ አትሌቶችንም ብትወስድ በድንኳን ውስጥ የአዲስ አበባን ከፍታ መፍጠር የሚቻልበት ደረጃ ላይ ደርሷል። ሳይንሱ ይሄ ከኤልዲዲ ላይት ነው እንዳስረዳው እሱ የፀሐይ ብርሃን በቢያገኝ ኖሮ ሰውነቱ ከዛ አብዞር በሚያረገውን ቫይታሚን ዲ በዚህ መንገድ አርቲፊሻሊ እንዲያገኘው ነው እየተደረገ ያለው። እነዚ ደግሞ አልቲቲዩዱን ድንኳን ውስጥ ያረጋል። እዚህ ድረስ ደርሷል። ተራቋል በጣም ልለሽ እና ቢያዩት እኔም ደስ ይለኛል። እግር ኳስ የሚወዱ የሚከታተል እንደዚሁም ደግሞ ስለ ህይወትም የሚነግረው ነገር አለ መቼም እና ቢከታተሉ ቢያዩት ጓደኛውን ተመኝታ እሱን ማግባቷ። አይ አይደለም፣ ስለ ህይወት ያልኩት ቅድም ያለውን ነገር ነው ማለት በቃ በጥንካሬና በውጤታማነት ለመቆየት አንድ ጊዜ ድል ስለተገኘ ብቻ ፎር ግራንት የምትወስደው ነገር አይደለም። አይ ግን ተገሽሽ ጓደኛውን ነበረ መጀመሪያ አይደለም? ፍቅር መከጀል ቀራረ ምናምን የነበረው ከዛ በኋላ ግን ህይወት ከሃላንድ ጋራ ሆነ። አሁን ያንን ጓደኛ ቤተኛ ማድረግ ለሃላንድ ኮምፎርተብል ነው። ግደለው ተቀልዳለን እኔ ጥያቄ ነ ይገዳጋሽ ምን አስገዳይ አይ ቁም ነገር አድቫይዘብል ነው። አይ አይመስለኝም፣ አይደለ አይመስለኝም። ምቾት የሚነሳ ነገር እሷ እንዳለችው የመፈለግ ነገር ነው እንጂ ሲሪየስ የሆነ የፍቅር ግንኙነት አልነበራቸውም። ነገሩ ወደዛ ያመራ ነበር ነው መፈላለግ ከነበረ በማንኛውም ሰዓት ላይ ድሮ እኮ እኔ ትመጪ ነበረ ምናምን መባባል ሊመጠኛ አይመስለኝ። ሃላንድን ብትኝ ታስጠጊያለሽ ወይ? የፈለገ እንደዚህ የሚያስፈራመት ቢኖር ወተትን የላምጣላ ቢለ ቶራ ሲያመጣለሁ ነው እና ከዛም ግን ደግሞ በጣም በተለየ ሁኔታ እራሱን ደግሞ እንደገና ምግብ የሚያበስልበትን መንገድ ይታያል። ሌላ ደግሞ እኔ በጣም የገረመኝ ይሄ አይስ ባዝ የሚባለው ነገር ሌሎች እግር ኳስ ተጫዋቾች ያረጋሉ። እሱም ከራት በፊት ለሪከቨሪ በጣም ይረዳል ነው የሚባል። እኔ የገረመኝ ግን አይስባዝ ይገባል፣ እዛ ከቆየ በኋላ እንደገና ደግሞ ሳውና፣ ወዲያው ከዛ ወጥቶ ወደዛ አስበዋል። አሁን ሰውነት እንዴት ነው አሁን ይህን ሊቋቋም የሚችለው የሚለው ከዛ መጨረሻ ላይ እንደገና ወደ አይስባዙ ይመለሳል። ከዛ አራት አብስለው ከባለቤቱ ጋር ይበላሉ። በደንብ ነው የሚበላው ክብር ሁሉም ስፖርተኛ እያለ በደንብ ነው ግን ጥሩ ነው። ከዛ በኋላ በሁለተኛው ቪዲዮ ላይ ደግሞ ይሄ ዘ ጆከር የሚባለውን ፊልም መስሎ የሜካፕ ምናምን ተሰርቶ በቃ ራሱን ነው የሚመስለው፣ የሚገርም ነገር። ከዛ ከተማ ላይ ወጥቶ ከሰዎች ጋር ጊዜ ሲያሳልፍ ወደ ሀሎዊን ፓርቲ ለመሄድ ሲዘጋጁ ምናምን ያለው ነገር ነው ያለው እና ይህንን አይተናል። ለማንኛውም ትላንትና ሁለት ጎል አስቆጥሯል በሚለው ነው ያነሳ ነው እንግዲህ ትላንትና፣ የትላንትና ብቻ ሳይሆን በዘንድሮ የውድድር ዓመትም ላይ ኤርሊንግ ብራውታላንድ በጣም በጣም ጥሩ የውድድር ጊዜን እያሳለፈ ነው ያለው። ከስኬቱ ጀርባ እለታዊ ውሎቹ፣ የቤት ውስጥ ተግባራቱ እነዚህ አይነት መሆናቸውን ራሱ በግል የዩቲዩብ ቻናሉ ላይ አጋርተዋል። ነው የምንለው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሽግር ስፖርት ዊዝ አበበ ገደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ ሊንኩን ለሌሎች ማጋራት እንዳትረሱ። ለእስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳግም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር።